በአጠቃላይ እንግዲህ እመቦ ብእሲ የሚለው መቦ ማለት ቢኖር፣ ብእሲ ማለት ደግሞ ሰው ማለት ደግሞ ማለት ከምእመናን እንደ እንደማለት ነው። እም ምትለዋ ቃል በም ከሚጀምር ቃል ላይ ከተጨመረች ሁለት ም አይጻፍም። ለምሳሌ ምእመናን ነበር አይደለ? መጀመሪያ ቃሉ ላይ ምእመናን ነበር ቃሉ ምእመናን ነበር ቃሉ። ግን እም ስትጨመር ምንድነው የሚሆን? አንዱ እም ምንድነው ይጠፋና አንድ ም ብቻ ናት የምትቀመጥ። እም ምእመናን አይባልም። አንዲት እ ተከተመጠ በኋላ እንደዚህ ይሆናል። እንዳጠቃላይ እም የምትለዋ በከሚ ትምህርት ፊደል ቀላ ጋር የምትጻፍ ከሆነ ምንድን ነው የምትሆነው? ምስ ትሆናለች ወይም ትዋጥና፣ የለው ቅሉ ነው የሚጻፈው ማለት ነው። ለምሳሌ ከማርያም ተወለደ ብላችሁ ጻፉልኝ። ስ በግዕዝ ከማርያም ተወለደ ብላችሁ ጻፉልኝ። አያችሁ፣ ተወልደ ማርያም ይሄው አሁን ወለተ ትንሳኤ ላይ የጻፍሽው ስህተት ነው። ቅድም እም ምትለው ከመጣ በኋላ ምን ከሆነ ብያቸዋለሁኝ። የመዘሮች እንዳጠቃላይ ከመጡ ምን ተሆናለች፣ ምት ጠፋና ቀጥሎ የሚመጣው ፊደል ጠብቆ ይባላል ማለት ነው። ስለዚህ ትክክል የማን ነው? የሺወርቅ ላይ የተጻፈው ነው ተወልደ ማርያም ነ። ወለተ ትንሳኤም ኤዲት አድርጋቸው። ምን ይፈልጋሉ ደግሞ እም በሚለው እንድትሰሩኝ ልኝ የፈለኩኝ ምን ተወለት ይቻላል። ነ ስለ ገባሽ ነው። እንዳጠቃላይ የተጻፈ ተወልደ ማርያም ክርስቲያን ተወለደ ብላችኋል ማለት ነው። ከሚካኤል ብለህ እጻፍ ሉ በጣም ግሩም። ከሚካኤል ለማለት ስትፈልጉ ከሚካኤል ነው የመጣሁት ለማለት ብትፈልጉ ሚካኤል ውእቱ ዘመጽ አይኮ ለምሳሌ እኔ ያለሁበት እንደሚገርመው አሁን እኔ የቅዱስ ሚካኤል ስላለሁኝ እንደዛ መግለጽ ይቻላል ማለት ነው። የመላኩ የቅዱስ ሚካኤል ጸጋና በረከት ከሁላችን ጋር ይሁን። በእውነት አዚ ላይ ጽፋችሁ ሳየው ደስ አለኝ። ለምን ከተባለ መላከ ሳ የይቅርታ የቸርነት መላክ መላእክት በነገራችን ላይ እንዲሁ ያላቸው ለሰው ልጅ ፍቅርም ይህን ያህል ተብሎም ስለማይገለጽ፣ እና መላእክት ሚካኤል ብላችኋል፣ ትክክል ናችሁ። ሚካኤል ውእቱ ዘመጻይፉ ከሚካኤል ነው የመጣሁት ብላችሁ መግለጽ ትችላላችሁ። ስለዚህ ማናት ፊደል የተዋጠች የሚለውን እንድትይዙልኝ ነው በዋናነት የምፈልገው። በጣም ጥሩ። ም የምትለዋ ፊደል መ ከሚሉ መሙ ሚ ማሚ ም ሞ ከሚሉት ጋራ ሲመጣ ምን ይሆናል ማለት ነው? ም ትጠፋና የሚቀጥለው ፊደል አብሮ ይጻፋል ማለት ነው። ለምሳሌ ከሙራኤል አለ መ በሚለው ወይም መንበር ሙራኤል ብላችኋል። ሙራኤል አሉ። ከሙራኤል አለ መ በሚለው ደግሞ ልስጣችሁ። መንበር የሚለው መቀመጫ ነው። የለ ከመቀመጫው ተቀመጥ በሉኝ። እም በሚለው ነው የምትሰሩ። ከመቀመጫው ተቀመጥ። በጣም ግሩም። የሾርክ ንበር መንበሩ። ወለተ ትንሳኤም እንዲሁ ንበር መንበር ከመቀመጫ ተቀመጥ ማለት ነው። ወለተ ትንሳኤ ደግሞ ንበር መንበሩ ከመቀመጫው ወንበሩ ተቀመጥ እንደማለት ብለውናል። በጣም ጥሩ አሁን ገብቷችኋል። በመስ ሰርተናል፣ በውስጥ ሰርተናል፣ በሚ ሰርተናል፣ በማም ሰርተናል፣ እማርያም ብለን ማለት ነው። ሜ ደግሞ አለ። ሜስ የሚለው ምን ማለት ነው? ጠጅ ማለት ነው። ከጠጁ ጨምርልኝ በሉስቴ ከሜሱ ማነው? እሺ፣ ከጠጁ ጨምርልኝ ለማለት። ወስ ከኒ፣ እሱማ ወስ ከኒ የሚየሱ ካለ ከወይኑ ጨምረኝ ማለት። ለነገሩ እሺ፣ ጨምርልኝ ነው የሚባል እንጂ ጨምርኝ ካለ ከዚያው ተዋኝበት። የሸወርቅ እሺ ጨምርልኝ ነው የሚባለሽ። ሜስ ወስክልኝ፣ ከጠጅ ጨምርልኝ ወይም ሜሱ ማለትም ይቻላል። ከጠጁ ጨምርልኝ ማለት ወለተ ስንሳይ ላይ የተጻፈው ነው። እንግዲህ ጠጅ በጋን አድርጉና የሾርቅን እዚያ ውስጥ ክተቷል፣ ጨምሩኝ ብላለች እና

ሜ በሚለው ማመጣን ማለት ነው። ም በሚለው ራሱ ራሱ ምእመናል ብሏል ማለት ነው። እሺ ሙ በሚለው ደግሞ ላምጣላችሁ። ኦ ሚካኤል ሚካኤል ሆይ ከእስር ፍተኝ ለማለት ስትፈልጉ ሞቅ ማለት እስር ማለት ነው። ከእስር ፍተኝ ለማለት ስትፈልጉ ሚካኤል ሆይ ከእስር ፍተኝ ብላችሁ ጻፉ። ሚካኤል ሆይ ከስር ፍተኝ በግዕዝ ነው የምትጽፉት። ኦ ቅዱስ ሚካኤል በርእሽ ኦ ቅዱስ ሚካኤል ኦ ቅዱስ ሚካኤል ፍትህ ሊተ ሞቅህ ፍጠኝ የሚሆናል። ፍትሃኒ የሚሆናል። ፍትሃኒ የሚሆናል ማለት ነው። ፍትሃ ታህሊተ እኔን ፍታኝ በማለትም ይሆናል። ፍትሀን ያላቸውም ትክክል ናቸው። ሞቅ ሆ ሚካኤል ፍትሀን ሞቅ ሚካኤል ሆይ ከማሰሪያ ፍተኝ፣ ወይም ሞቅሀ እኩይ ከክፉ ማሰሪያ ከክፉ ስራት ፍተኝ ሞቅሀ እኩይ ብላችሁ መግለጽም ትችላላችሁ። አሁንም ሆነ ምጠፋችና ሞ በሚለው መጣ ከዚህ በእም ዙሪያ ላይ አትሳሳቱም ማለት ነው እንዲህ ሆኖ ሲመጣ ደግሞ ምን ይሆናል ይጠብቃል ለምሳሌ እሞቅህ አለ ሞቅህ ነበር የሚሆን የነበረ ጠበቀ እሞቅህ አለ ምም የሆነው ምዕመናን ነበር አይደለ እምዕመናን ይጠብቃል ስለተጨመረበት ማለት ነው። መጥበቁ በራሱ ፊደል እንደተዋጠ ያመለክትልናል። ሜ ይላል ማለት ነው። ሜስ የምንለው ሜ የምንለው የነበር ሜ ብለን እናጠብቀዋለን። ማርያም የምንለው የነበረውንም እማርያ ወእማርያም ተወልደ እንላለን። አደለ በዚህ እንትን እንለዋለን ማለት ነው። ሌላውም ሚካኤል ሚካኤል ሚ የምንለው የነበረውን ሚካኤል ብለን እናጠብቀዋለን። ሌላውን በተጨማሪ እንዲህ እያደረጋችሁ ትይዝላችሁ ነው። እሺ፣ ከታች ላይ ሄደብኝ፣ ታች ላወርድላችሁ። እናንተ ስለጻፋችሁ ከዚህኛው ላይ ልጻፍላችሁና መወብ ሲ ምመናን ዘ ቤተ ክርስቲያን በጊዜ ቅዳሴ ይላል። ጊዜ ጊዜ ነው። በግዝም በአማርኛም በም በነው ቅዳሴ ደግሞ ምስጋና ነው ማለት ነው። በአንድ ላይ ሲተረጎም ምን ይባላል መሰላችሁ? በቅዳሴ ጊዜ ከምእመናን ወገን ወደ ቤተክርስቲያን የገባ ሰው ቢኖር ይላል ወገን የሚል ራሱ ነው የሚያመጣው እንጂ ከዚህ ላይ ወገን የሚል የለም። ግን በቅዳሴ ጊዜ ከምእመናን ወደ ቤተ ክርስቲያን የገባ ሰው ቢኖር ብሎ ይተረጎማል። ወገን የሚለው የት መጣ እንዳትሉ ምእመናን ከሚለው ላይ ነው ያወጣው። በቅዳሴ ጊዜ ከምእመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ማለት ነው። በአጠቃላይ ሲጠረ ልጠይቃችሁ፣ ምጽ ትነግሩኛላችሁ። ምእመናን ማለት ምን ማለት ነው? በድምጽ እንድትነግሩ ነው የምፈልገው። እንደማለት ነው። ሚመናን ከሚመናስ እንደማለት ነው። መቦ ማለትስ እመቦ ማለት ምን ማለት ነው? ቢኖር በጣም ጥሩ። እመቦ ማለት ቢኖር ማለት ነው። እመቦ ብሎ እንግዲህ በቦ የሚለው ኖረ ስለሚል ነው ቢኖር ያለ። እመሃሎ ካለ ቢኖር ማለትም እንችላለን። ካለ ማለትም እንችላለን። ከካ ስለሚል ማለት ነው ካለ ብለህ መተርጎም። ቢኖር ማለት እንችላለን፣ እያል መተርጎም እንችላለን ነው ከዛ እንቀጥልና ይህን ነግሪያቸዋለሁ። ሁሉንም በአንድ ሲተረጎም ደግሞ ከዚህ ላይ ተቀምጦላቸዋል ትርጉሙ፣ እሱንን መያዝ ነው። በዚህ ተመሳሳይ እናምጣ ካላቸው ምን እንደሚል በብዙ ስላሳየን፣ ዘቦአ የሚለውም የገባ ዘ ከአንቀጽ ጋር መጣስመጥ ስትተረጎም ምንድን እንደሚል አይታችኋል ማለት ነው። የ ተብላ እንደምትተረጎም አይታችኋል ማለት ነው። ለምሳሌ ተነበየ የሚለው ተናገረ ማለት ነው። በሚለው ተመሳሳይ ዘተነበየ ቢል ምን ማለት ነው? የተናገረ። በጣም ግሩም። ስለዚህ ነስአ የሚለው ደግሞ ያዘ ማለት ነው። ዘነስአ ቢልስ? የያዘ። በጣም ግሩም። እንዲህ እያደረጋችሁ ትርጉሙን ትረዳችሁ ብዬ አስባለሁ። ግልጽ ነው አደለ ግልጽ ነው ወይስ? ግልጽ ያልሆነ ካለ እንትን እንድልላችሁ ብዬ። ግልጽ ነው ግልጽ ነው። ማመር ቀጥሉ፣ ይቀጥሉ። መልካምሽ። እኔ እኮ ለፍቶ ሰው ካለ ያዘ እንዳን ነው። ቀበ ብሎ ጠበቀ ካለ እዛ አቀበ ቢልስ ምን ይሆናል? ጣበቀ የጠበቀ የጠበቀ አቀበ ብሎ ጠበቀ ካለ እዛ አቀበ ሲል ምን ማለት ነው? የጠበቀ ማለት ነው። እዛ አቀበ በለሰ ይበል ፍሬው ብል ምን ማለት ነው? በለስን የጠበቀ ፍሬውን ይበላል። አዎ እንደዛ ነው። አያችሁ፣ በለስ የለም እንጂ ያሁን ልጠብቅ ነበር። ከዚህ ታዲያ ምን ታደርጉታላችሁ? እኛ ገር በለስ የለም አቀበ በለሰ ይበል ፍሬሁ በለሱን የጠበቀ ፍሬውን ይበላል ትላላችሁ። ዘን በደንብ አድርጋችሁ እንግዲህ ተረዳችሁት። አቀበ ጠበቀ ነበር ዘ ስለተጨመረችበት እንደሱ ሆኗል። ሌላ የተለየ ነገር የለም። ወደ ቀጣይ መሄድ ወሰማ መጻሕፍተ ቅዱሳተ ብላችሁ ጻፉ። ወኢ ሰ ወሰምዐ መጽሐፍተ ቅዱሳት ተብላችሁ ጻፉ ወሰምዐ መጽሐፍተ ቅዱሳት እዚያው ላይ ያለውን ነው የምነግራቸው ሌላ የተጨመረ ነገር የለም። እሺ ሁለተ ትንሳኤ ያጽፍለች በፊት የጻፈችውን ብታዩ የነጋገረ ነገር ነበር። ኤዲት አደረገች። ወሰምዐ መጽሐፍተ ቅዱሳት ይላል ይላል። ደግሞ ልንገራችሁ እንግዲህ ወ በመካከል ላይ በጣም ብዙ ትርጉማል ስለዚህ ስለ ወልንገራችሁና መጀመሪያ፣ አንደኛ ፈጽሞ የሚል በተመሳሳይ ቃላቶች መካከል ይገባና ቃሉን አንድን ቃል ለማጋነን ስንፈልግ በጣም ጥንካሬ ወይም አጋነን ለመናገር ስንፈልግ ተመሳሳይ ቃላቶችን በአንድ ላይ እናደርግና እንገልጸዋለን ማለት ነው። ይሄ አሁን ለምሳሌ አንድ ሰው ከኛ ከመካከላችን ፈጽሞ ቢሄድ ወይም በጣም አምርሮ ሄደ ለምንለው አይነት ምን እንላለን መሰላችሁ? ሆራ ወነግደ በሉ። እሺ ሆራ ወነ ገደ ብላችሁ ጻፉልኝ። አንዴ ወሳኝ መጽሐፍ ይሄው። ሆራ ወነገደ ማለት ምን ማለት ነው? ፈጽሞ ሄደ ማለት ነው። በተመሳሳይ መከል ይገባና እንግዲህ ወ ምን ሆነ ማለት ነው? ፈጽሞ ሄደ ካልኋችሁ ሌላ ልስጣችሁና በልአ ወተደረ ማለትስ እንዴ? አንዳንድ ሰው ጥርግ አድርጎ ከበላ ምን ትላላችሁ? በልአ ወተደረ በልአ ወተደረ ማለት ምን ማለት ነው? በዚህ ምረት በልአም በላ ነው ተደረም አዎ፣ ጥርግ አደረገው ለማለት ስትፈልጉ እንዲያ ይባልም፣ አይደለም አሁን። ጊዜ እንዲሁም የሚበላ ሰው ነው የሚወደድ። ቀድሞ የሚበላ ሰው እንትን ይባል ነበር፣ አይደለም አሁን። እውነት ለምናገር እኮ የሚበላ ሰው የለም ጠፋ፣ እንጀራ ምንድን ነው ሁሉም ጤነኛም ስላልሆነ ይሁን ምንም ስላልሆነ ይሁን ደስ አይልም። አሁን እናንተ ለፍታችሁ አቅርባችሁ አንድ ሰው ሲበላ ደስ ይላል አይደለ? ጣም ነው የሚያስደስት። ብላ እንጂ ሙላ ነው በቃ። ከተሳቀቅባችሁ ደስ አይ ላ እሺ እንደዚያ ነው። ደስ ሲላችሁ በላልኝ ለማለት ስትፈልጉ በል አወተ ደራይ በተለይ ባላችሁ፣ እንዲሁም ደግሞ ሚስታችሁ ሰው ሲባላለት ደስ ይለዋልና የባለደው እኮ ግሩም ነው። አሁን ከሌላ ቦታ ሄዶ ውሎ መጥቶ አልበላም ቢላሁን ሌላ ነገር ነው የሚሆን የሚመስል የሚሆነው ውጭ ሁልጊዜ እየበላ እኔን ቆኝ ምን ይባላል? እና እንደዚህ አድርጎ ግን ሲቀርብለት በደንብ አድርጎ ከተመገበ በቃ ካለኔ እኔን ካላየ አይበላም ተብሎ ይታሰባል። እና እንደዚህ ሲሆን በላወተ ደረ ይባላል። ነው ደግሞ አንድ ሰው ትኩር አድርጎ ቢመለከታችሁ እሬ ዋታየፀ ትላላችሁ ማለት ነው ተመለከተ ለማለት ስትፈልጉ ይህ አይኑን ፍጥጥ አደረገ ለማለት ስትፈልጉ፣ ርእየዋ አስተሐየጸ ትላላችሁ። ርእየዋ አስተሐየጸ ወይም ነጸረ ወርእየ ርእየ ወነጸረ ትላላችሁ። ርእየ ወነጸረ፣ ርእየዋ አስተሐየጸ ማለት ትችላላችሁ። ጻፉና ለእናንተ ግልጽ እንዲሆንላችሁ፣ ትኩር ብሎ ተመለከተ ወይም ፈጽሞ አየ።